ሰላሙ አሌይኩም ወረህመቱላህ ወበረካቱ፣ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም ብዝት ይበልልኝ። ዛሬ እንደምታዩት ከኢትዮጵያ የወይባ እንጨት አስመጥቻለሁኝ። ብዙዎቻችሁ አንች ጋር መጥተን መሞቅ ለማንችለው እባክሽን ላኪልን እያላችሁ የነበረ በጠየቃችሁኝ መሰረት አምጥቻለሁ። በእርግጥ በፊትም ሁሌ እናመጣለን ግን እንደዚህ ብዛት ለመሸጥ አይበቃንም ነበረ። አሁን ግን ትንሽ ተረፍረፍ አርጌ አምጥቻለሁ ማለት ነው። እኔ ጋር መጣችሁ ወይ በመጠቀም ለማትፈልጉ ለማትችሉ የኢትዮጵያ ንጹህ ቂቤ ከእንጨቱ ጋውን በእያላችሁበት ቦታ ለለከላችሁ እችላለሁ። ጅዳ ውስጥ ማለት ነው፣ መድና መድና፣ ሪያድ ምናምን። ቂቤውን ለመላክ ትንሽ ይቀልጥብኛል፣ ልብስ ጋር ስለሚላክ ይበላሽብኛል። ይሄንን አልችልም። እንጨቱን ግን እልካለሁኝ እና በጣም የሚያምር እንጨት አስነጣጠቁ ራሱ ያው ወንድሜ ነው፣ የራስ ሰው የምለው ሰው ነው በላልጦ የላከልኝ በጣም በሚያምር መልኩ። በጣም የምንቸገረው ዝ ራሱ እኛ ስንሰራ በጣም ትልልቅ ጉርማጅ እየሆነ አያያዝልንም ነበረ። አሁን በጣም ባሪፍ ሁኔታ ነው። ይህም የምታወቱ ሁለቱ ኬሻ እንጨት ነው በነገራችን ላይ። የእንጨትም እድላለ እንዴ በጠያራ መጥቶ ለሰዓት እኔ በጣም ነው የሚገርመ ይሰራ ማለት ነው። እና ሀባይቤ ቅቤውንም አሳያቸዋለሁ። እንዲሁም ደግሞ እንዲሁም ሽሮ በርበሬ ያለኝ በጣም ይሄ ንጹህ ቅቤ የኢትዮጵያ ቅቤ ነው። አሪፍ ቅቤ የሚባል ነው። እዚህ ጋር በኪሎ በግማሽ ከፋፊዬ ፍሬዘር አስቀምጫዋለሁ። ምክንያቱም ረጅም ሰዓት ውጭ ላይ መቀመጥ አይችልም፣ ይቀልጣል። ትረዳላችሁ። አሪፍ ሽሮ የሚባል ቀምሳችሁ በውሃ በጥብታችሁ ራሱ መብላት የምችሉትም ሽሮ አምጥቻለሁኝ እና እዘዙ ማለት ነው። ስልክ ቁጥሬን ከመጀመሪያ ኮሜንት ላይ አስቀምጥላችኋለሁኝ። በዋትሳፕ ብዙ ጊዜ የምታገኙኝ ዋትሳፕ ና ቴሌግራም ላይ ነው። ስልኬ ደግሞ ብዙ ልጆች ስልክ አትመልሽም፣ ስልክ አታነሽም ትሉኛላችሁ። ስልኬ መጨረሻው ሀያ ዘጠኝ ና ሀምሳ ስምንት ነው። አምሳ ስምንቱን አብራኝ የምሰራዋ የስራ ባልደረባ ናት፣ የምትይዘው ጓደኛ ማለት ነው እሷናት የምትይዘው። ብዙ አትደናገሩ፣ እኔ ሀያ ዘጠኙን እይዛለሁኝ። ሁለት ስልክ ማያዝ ስለማልችል በጣም በነገራችን ላይ ስልክ ይበዛብናል፣ ወላሂ ከአቅም በላይ ማለት ነው። ተጠቃሚ ብቻ ሳይሆን ረባሽ አስተያየት የሚሰጠው ብድግ አድርገው የሚደውሉት እንዲሁ ለጥያቄ እንደዛ እና ተኝተን ራሱኛ እንቅልፋችን ጠቢ አይደለም፣ ተኝተን ብድግ አይደለም የምንለው የስራ ስልክ ነው ብለን እናነሳለን ምንድን ነው ብለን እናነሳለን። ና ስልክ ይበዛብኛል። ያው ትረዱኛላችሁ ብዬ ተስፋ አደርጋለሁ። እህት ወንድሞቼ፣ ቤተሰቦቼ የኔን ስራ መስራት የኔ መለወጥ የሚያስደስታችሁ ከጎን የሆናችሁ አብሽሪ ላላችሁኝ በሙሉ አላህ ያበሽራችሁ። እህቶቼ ዩስራ እንዴት ነሽ? ደህና ነሽ? በናትንሽ ጥሩ ወይ ባባያቸው ለአንት ጉድ ወይባ

ባዲ ነው በጣም ማለት ነው። ስልክ አታነሽም ስልክ አትመልሽም ነው። እንዲሁም ብዙ ጓደኞች አጥቻለሁ በስልክ ምክንያት የሆነ ደልቶ ተመችቶኝ ስልክ ላለማንሳት የፈለግኩኝ የተቀየርኩኝ እየመሰላቸው በብሎክ ያሰናበቱኝም አሉ። እነሱንም በዚሁ አጋጣሚ ችግሬን እንዲረዱኝ እናንተም ኮሜንት ላይ ጻፉላቸው። መታችሁ ምን ጋ የተጠቀማችሁ ካላችሁ ስራዬ ምን ያክል ዋጋ እንደሚያስከፍል አሳውቁልኝ መታችሁ እዩኝ ባካችሁ ከምትቀየሙኝ እያልኩ ብልም ምንም ሊሰሙኝ ስላልቻሉ ብሎክም እያደረጉኝ ይሄዱ ጓደኞች አሉኝ እኔ ጓደኛ ቀይሬ ጓደኛ ኖሮ ወይ ምናምን ሳይሆን የስራው ባህሪ ነው ጭስ ነው እዛ ጭስ ላይ ሰው ስታስቀምጡ ደግሞ የምጠብቁት ነገር አለ አይናቸው ሲያለቅስ ትጠርጋላችሁ መንድል ትሰጣላችሁ ጭስ ሲበዛ ትቀንሳላችሁ ሲጠፋ ታያይዛላችሁ። ከስተመር አስቀምጣችሁ ስልክ እንደ ድሮው ማውራት ይደብራል። ያው ክብር ለከስተመሮቻችን ማለት ነው። እና አንዳንድ ጊዜ ያው ይሄ ቋሚ ስራ የመሆኑን ብትገነዘቡልኝ፣ ባትቀየሙኝ ባይነኝ በዛ ላይ ደግሞ ከዛ በኋላ ጭስ ላይ ውዬ እምባያን ሳረግፍ ውዬ በኋላ ሻወር ውስጥ እጄ ስልክ ለማውራት ሳስብ እንቅልፍ ይወስደኛል። ከዛ ደግሞ እንቅልፌን ሳልጨርስ ስልክ ይቀሰቅሰኛል። አልሐምዱሊላሂ አለ ኩልሃል ይኸውም ነእማ ነው። አላማረረውም። ግን ያው በዚህ በዚህ መልኩ ነው ለማለት ነው። ወይኔ የሚጣግርሽ ትንሽ ትንሽ ትንሽ ሐዋ ምሳዬ ሩሄ እና ሀባይቤ ይህንን ላችሁ ነው የምፈልገው በተረፈ እህቶቼ ወገባችሁን ለሚያማችሁ እግራችሁን ለሚያማችሁ፣ የማህፀን ኢንፌክሽን ያለባችሁ ብዙ እህቶቼ፣ ሶላት ስንሰግድ የምናስታውሰው የምናስታውሰው አንቺን ነው። በመቶ ሪያል የተሰራን አይመስለንም፣ ሙሉ ህክምና ያገኘን ሁሉ ይመስለናል እያሉ ምስክርነት ሰጥተው ሰጥተውኛል። እናንተ የሚጠቅማችኋል ተጠቀሙ። ይባጭ ስለ ጤና አሪፍ ነው። እዚህ መምጣት ላልቻላችሁ፣ በእያላችሁበት በምታገኙት አጋጣሚ ይህንን እንድትጠቀሙ እመክራችኋለሁ ማለት ነው። በዛ ላይ ቆንጆ ያደርጋል፣ ያሳምራል፣ ፊት ያጸዳል። ያኔ ብዙ ውበት የሚሰጠው ነገር አለ ከውስጥ እስከ ውጭ ማለት ነው። ብዙዎቻችን ወደ ራያና ወሎ ነው የጭስልክ የሚያውቁት ያው ለእናንተ መንገድ ምጥ ለእናቱ አስተማረቻት እንዳይሆንብኝ እናንተ ያው ታቁታላችሁ ማለት ነው። ይህንን ነው ለማለት የምፈልገው ግን እንደው ሰብስክራይብ ንቅንቅ የማይለው በምን መልኩ ተረግሞ ነው? ኧረ ሰብስክራይብ አድርጉ። ይተው ተው ተው፣ ግፍ ነው ተው። አንድ ህታቹ ነው ሰብስክራይብ አድርጉ እና ብዙ ልጆች ደግሞ ሸር አድርጉ ለትሉኛላችሁ ገብቼ ቪዲዮዋችሁን ሳየው ሾርት ቪዲዮ አንድ ደቂቃ ሁለት ደቂቃ ነው። ያንን ሸር ባደርግላችሁም በዛ ሰው ገብቶ ሰብስክራይብ ያረጋችሁ ሰው ቢኖር እንኳ ሰንበት ብሎ ያነሳባችኋል። እንዴ ወጋሽ ማማ እንዴ ላላላ ሾ፣ ይሄ ቆንጨት ነው ማሬ እና ሰብስክራይባችሁ ይነሳባችኋል። ሸር የማደርግላችሁ ልጆች ረጅም ቪዲዮ ስምንት ደቂቃ በላይ መሆን አለበት እላችኋለሁኝ። ይኸው እንግዲህ የእኔ ቤት መንገድ ነው ብያችኋለሁኝ። የእኔ ቤት መንገድ ነው፣ መንገድ በቃ እኔ ቤት ላይ ነው መንገዱ። ቪዲዮ በሰራ ቁጥር ሳይጮህብኛል አያልፍም ማለት ነው። ሀ ወይባ በጣም ነው እንጨት የሚያምረው እዩት። ለማያያዝ ራሱ አይቸግርም። በጣም ነው የሚያምረው እንጨቱ። በጣም እርጥብ ነው፣ ግንድ ተቆርጦ ነው የተፈለጠልኝ። አታምኑ መቼም። ይህም ከኢትዮጵያ ያልመጣም ነው የምትሉት አላይም። ስቶር እንግዲህ እዚህ ሀገር የለም ብዬ ነው የማስበው። ከኢትዮጵያ የሆነ ነገር ስትባሉ ያው ይሄ አኪድ የኢትዮጵያ ነው ስለምትሉ ነው። እንጨቱም እንግዲህ የኢትዮጵያ ነው። እመኑ፣ ያመን አይጎዳም እላቸዋለውኝ። አላህ ይጠብቃችሁ። ስራ ለሌላችሁ አላህ ይረዝቃችሁ፣ እኛንም ርዚቃችን ይክፈትልን። ከማንም በላይ ቅድሚያ ጤና ነው። ጤናችሁን አላህ ይስጣችሁ እህቶቼ፣ በያላችሁበት ራሳችሁን ጠብቁ እላለሁኝ። ስሪዛሬ በቪጃ ነው ክኩክ እያለ ነው ምን እየሰራች ነው? ላላላ ከይ ሀዋ ምን እየሰራች ነው? እና ሀባይ ቢ ዩስሪጋ ጦርነት ነው። ነይ ቪዲዮ ስሪ። ሰላም ባያቸው በናት እንድናችሁ። ጉሊ ሰላም አለይኩም። ጉሊ ሰላም አለይኩም። ሰላም አለይኩም። ሰላም እየረተብኩ ነው። እኔ በጣም አድክ ማኛለች። እናቴ በያቸው። ደከማችን እናቴን፣ ወላሂ ሌሽ ደከም አደከምኩሽ። ምን ሰርተሽ ነው? ቋይ ቋይ ቋይ። ነይ በናት ይወዱሻል። እወዳችኋለሁ በናት በይ።